ዛሬ ትንሽ የበሬ ዋጋ ረከስ ብሏል። በመቶ አምስት የገዛናቸውን ላሳያቸው። አሁን የምናደርገው ኬሚካሎችን ነው። ዝም ብለን እናስገባው እናስገባው ኬሚካል ቀብተን ነው ቢኮስ ፋርም ስለሆነ ከብቶች ወደ ውስጥ ሲገቡ የግድ ሰይ መደረግ አለበት። ጎሞላዊ እናደርጋለን። በተጨማሪ እዚህ ጋር መሬቱ ላይ ነክቶ ይገባል። እዛ ላይ ከብቶች አሉ። ይሄው ከብቶች አሉ። ወደ ውስጥ ስናስገባቸው የግድ እንደዚህ ነው የምናስገባው። ሶ ከገቡ በኋላ ዛሬ የገዛናቸው ከአዳማ ጋር ገበያ የገዛናቸው ምን እንደመስሉ ውስጥ ገብተን እናያለን። እኛ መስሪያ ቤት ትልቁ መስሪያ ቤት፣ እኛ መስሪያ ቤት እንግዲህ የሚባለው ይሄውላቸው። እንደምን የሚነብብላችሁ ከሆነ የእኛው ነው። አሁን አይሱዙ የሶ ደግሞ እንደዚህ ይረግጣት ነው ማለት እሺ፣ እሺ ከዛን እዚህ ጋ እጅ ላይ ስፕሬይ ግድ ነው። ለምን ከተለያየ ቦታ በሽታ ይገባል ስለሆነ፣ ከዛን ስፕሬይ አድርገን ወደ ውስጥ ነው የምናስገባው ማለት ነው። ስለዚህ አሁን ቀጥታ ወደ በሬዎቹ ማውረጃ ቦታ ነው የምንሄደው። ግቢው ይሄንን ያክላል። ይሄን ይመስላል ግቢው። ግቢው ይሄኛው አይሱዛችን ነው። በሬ ችንጭ እንዴ ትመጣለች ዛሬ፣ ትንሽ የበሬ ዋጋ ረከስ ብሏል። በመቶ አምስት የገዛናቸውን ላሳያችሁ እና አሁን ስወርዱ አሳያችኋለሁ። ግቢው ባለፈው እንደነገርኳቸው የራሱ የሆነ የማውረጃ ቦታ አለው የመጫኛ ቦታ አለው። በዚህ ጋር አሁን እዛው ወደኋላ የምትገባው የማውረጃ ቦታ ነው። ስለዚህ ምን ምን ያካክላሉ የሚለውን አብረን እናያለን። በእርግጥ ዛሬ ሳምንት 111 እስከ 112 ነው የገዛሁት። ዛሬ መቶ አምስት እስኪ እያነጻጸራችሁ ማየት ትችላላችሁ። ዛሬ ደግሞ ትንሽ ወረድ በኋላ ብለዋል። ስለዚህ ለገና የምታደልቡ ሰዎች ቶሎ ማስገባት ትችላላችሁ። በሬዎች ሲወርዱ እናያችዋለን። እስቲ ስድስት በሬዎችን ገዝተናል። ስድስቱንም እንግዲህ እናያችዋለን። እዚህ ጋር አሳያችኋለሁ ስድስቱንም ስለዚህ በቃ በለው በቃ። አሁን ቀጥታ በማውረጃው ይኸውላችሁ፣ የኋላ እሱ በር ስትከፍት ቀጥታ እዚህ ላይ ይኸውላችሁ እንዲህ የወረደ እዛ ጋር ወደ መሬት ይወርዳሉ ማለት ነው። እና እዚህ ግቢ ላይ በሬዎች በትክክል እየደለቡ ነው። ቦታውም ትንሽ ወደ ምስራቅ ዞር ይላል። ሙቀት አለው ደግሞ ሙቀት አስፈላጊ ነው። ዛሬ አዳማ አዳማ የዋለችበት ሙቀት 27 ዲግሪ ሴንቲግሬድ ነው። አዲስ አበባ ዛሬ እየዋለች የምትገኘው አዲስ አበባ ኦልሞስት በ19 ነው። ስለዚህ ይኸውላችሁ በሬዎቹ እንደዚህ ናቸው። የመቶ አምስት እና የመቶ አስራ አንድ ልዩነትን ታያላችሁ። ዛሬ የገዛነው በመቶ አምስት ነው። የመቶ አምስቶችም ታያላችሁ። ለቀቀሪያቸው ይሄ ነው። በመቶ አምስት መግዛት ማለት እንግዲህ የማይገኝ ነው አስቦት። ይሄ ለገና ከሞላ ቆንጆ ብር ያወጣል፣ እና ወደዚህ መልሰው ስድስት ነው የገዛ ነው። እነዚህ መቶ አምስት የተገዙ ናቸው። ከነወጪ ከነጭነት፣ ከነቀረጥ፣ ከነምናምኑ መቶ ሰባት የጨረሱ ናቸው። አዳማ እስከ አዲስ አበባ ማለት ነው። ቀረብ 750 ብር ገብቷል ብያቸዋለሁ አዳማ ላይ። ስለዚህ ምን ያህል እንደሚያምሩ እዩ። እንግዲህ በጣም የሚያማምሩ ናቸው። ዋጋም ጥሩ ነው። ከሳምንቱ እና ከሳር መምጣታቸው የምታወቁት እንደላችሁ ሳርን ካገኙ አይምሩም። ጸባዮቻቸው እዩ ቆንጆ ጸባይ ያላቸው ማለት ነው። ይሄኛውን በመቶ አምስት መግዛት ማለት እንግዲህ የማይታሰብ ነው። አስቡት እንግዲህ በቃ መልካቸው ሁሉም አሪፍ ናቸው። ከሳር መምጣታቸውን በዚህ ታውቁታላችሁ። ይሄው እየጋጡ ነው፣ ግቢ ውስጥ ያገኙት ሳር። አሁን በቀጥታ ማረፊያ ክፍል ይገባሉ፣ ሳር ይሰጣቸዋል፣ ይታጠባሉ። ከታጠቡ በኋላ ቀጥታ ወደ መኖ ማስጀመር እንሄዳለን ማለት ነው። ስ ያላችሁ እነዚህ ዛሬ የተገዙ ናቸው። ዛሬ ስላችሁ ህዳር ሶስት የተገዙ ናቸው። ስለዚህ ምናልባት እነዚህ ስድስቱን ገስታችሁ ለማድለብ የሚፈጅባችሁ ገንዘብ በትንሿ አንድ ሚሊዮን ብር ያስፈልጋችኋል። ስድስቱን በመቶ አምስት ታስቡት ወደ 630 ሺህ አካባቢ ይመጣል። አንዱ እስከ ገና በዚህ ሁለወር ነው ያለም። በዚህ ሁለወር ውስጥ አንዱ 20 ሺህ ብር የሚበላ ከሆነ 12ቱ ይበላሉ። ሶ ወደ 800 ሺህ አካባቢ ይጨርሳሉ ማለት ነው። ስለዚህ 800 ሺህ ያለ ቤት ያለ ውሃ ወጪ እጃችሁ ላይ ያለ ሰዎች እንዲህ ስድስት በሬዎችን ማድለብ ትችላላችሁ ከአንዱ በሬ ሚኒመም በሁለት ወር 30 ሺህ ብር ካተረፋችሁ ከስድስቱ 180 ሺህ ይገኛል ማለት ነው በስንት በሁለት ወር ማለት ነው 180 ሺህ ለሁለት ካካፈላችሁ በወር 90 ሺህ ብር ማንኛውም እኔ ነኝ ያለ 90 ሺህ የሚያተርፍ አይመስለኝም ስለዚህ የእኛውን ብር ታተርፋላችሁ ባካችሁን ስራ ስሩ የዛሬ ውሎ ይሄ ነው። አሁን ትንሽ እናስገባቸውና ገባቾና ወደየ ማደራቸው እናስገባቸዋለን። አሁን ልክ መንገድ ነው የመጡት፣ ብዙ ገበያ ዞሮ ነው የመጡት። ቢያንስ ቢያንስ እኛ እናውቅም እንጂ ስድስት ሰባት ገበያ ዞሮ የመጡ ስለሆኑ ሊደክማቸው ይችላል፣ በሽታን ይዞ ሊመጡ ይችላሉ። ስለዚህ ቀጥታ እንደመጡ ባዶ ሼድ ላይ በሽታ እንዳስተላልፉ እናስገባቸዋለን። ካስገባም ካስገባውን በኋላ ኳራንቲን ማለት መለየት ማለት ነው። የምንለየው ለምንድነው? የተዘዋዘሩባቸው ገበያዎች ላይ በሽታን ይዘው ስለሚመጡ ያን በሽታ ወደ ሌላ ፋርም አሁን እዚህ ውስጥ ይውላችሁ ይሄኛው ፋርም ነው፣ ይሄኛው ፋርም ነው፣ በዚህ በኩል ወደዛ የምትመለከቱት ፋርም ነው። በሽታዎችን ወደ ሌሎች አው ሌሎች ሌሎች በሬዎች አሉ ለምሳሌ አው እዚህ እዚህኛው ቤት ውስጥ በሬዎች አሉ ወደ እነሱ እንዳያስተላልፈው ኳራንቲን ግድ ነው። ለየብቻ ብቻ መለየት ግድ ነው። ለየ ብቻ የምንለየው በሽታ እንዳስተላልፉ ነው። ልክ እንዳልኳቸሁ ስድስት እና ሰባት ገበያ ዞሮ ስለሚመጡ ከዚህ ሁሉ ውስጥ እኛ ያው ጤና አይተን ነው የምንገዛው። ምናልባት ኢንኩቤሽን ፕሬድ አለው፣ በሽታ ራሱን የሚገልጽበት ፕሬድ አለው። ምናልባት በተለይ በተለይ የሚጠረጠረው ምንድነው? ኤፍ ኤም ዲ አፍተ ግር የሚባለው በሽታ አይታይም ስለሆነ ራሱን ትሎ አይገልጽም ስለሆነ ምናልባት እሱን በሽታ ይዞ እንዳይመጡ ለይተን ማስቀመጥ ግድ ነው። ከሳምንት በላይ ለብቻቸው ለሌ ከሌሎች ከብቶች ጋር ሳይደባለቁ ይቆያሉ። ከቆዩ በኋላ ነው ከሌሎቹ ጋር የሚደባለቁት። አሁን ወደ ሼዳቸው ሊገቡ ነው። ምን ውስጥ እንደሚገቡ አሳያቸዋለሁ። ቀስ ብላችሁ አስገቡ። ምናልባት ስገቡ እንዲህ የሚደናበሩት ከጥታ ከገጠር የመጡ ናቸው። ምናልባት እንዲህ እንዲ ኮንክሪት ላይ ያደጉ እንዲሁም ደግሞ እንዲህ በጥሩ ሁኔታ በተንጣለለ ቦታ ላይ የተመቻቸ ቦታ ላይ የገቡ አይደሉም። ስለዚህ ሁሉም ነገር አዲስ ስለሚሆንባቸው ሊደነብሩ ይችላሉ። ሲደነብሩ ደግሞ ሰውን መስበር ይችላሉ። ከፍተኛ ጥንቃቄ ማድረግ ግድ ነው። ስለዚህ እዚህ ጋር ዝመናሉ። እዚህ ጋር የውጭ ውሃ መጠጫ ነው ይሄኛው። እዚህ ጋር ውጭ ላይ ልክ እንደ ወንዝ እንደሚጠጡት እዚህ ጋር ውጭ ላይ ይጠጣሉ። ቤት ውስጥ ላሳያችሁ፣ አሁን ከገቡ በኋላ ምን ውስጥ እንደሚታሰሩ በየቤታቸው ከዚህ ቤት ነው እንግዲህ ላእዚህ ጋ ይኸውላችሁ፣ እንደገቡ ምንድን ነው ሳሪ ብሎ የምንለው እዚህ ነው። ይኸው እነዚህ እንግዲህ ገባን ተዛዝሮ ስለሚወጡ ምናልባት ከምግብ ጋር ብዙ አይታዋወቁ። ልክ አሁን እንደገቡ ምጥመነው ከሰጣችሁ ሙሉ ለሙሉ ቅዘን በቅዘን ይሆናሉ። ወዳቸው ይነፋል። እዚ ጋ ውሃ አለ ይኸው ምናልባት ውሃን እንደ ልብ አያገኙም ነው። ስለዚህ የውላችሁ ሁሉም አሁን ጤነኛ መሆናቸውን በዚህ ታውቃላችሁ። አሁን እንግዲህ እነዚህ ከብቶችን በደንብ በደንብ የያዙ የዛሬ ወር ወይ የዛሬ ሁለት ሳምንት መልሼ ለእናንተ አመጣለሁ። ቀርጻችኋለሁ ስለሆነ ምን ደረጃ ላይ እንዳሉ ይሄው እንደዚህ እየበሉ ነው። ውሃ እዚህ ጋር አለ፣ እና እነዚህ በሬዎች በጣም ትላልቅ በሬ ናቸው። የውላችሁ ምን እንደሚያካክለው እና ዛሬ የአዳማ ገበያ ቆንጆ ገበያ ነው። ምናልባት ትንሽ ከሰት ያለች ከሰታ በሬ ቆይ ላሳያችሁ። ከነዚህ ሁሉ ከገዛናቸው ሁሉ ትንሽ ከሳ ያሉ በሬዎች አንድ በሬ ናት። ያው ጅምላ ስለምን ገዛ ሰዎቹ ብሩን ያብላሉታል። ትንሽ እቺኛ እቺኛ ትንሽ ከሳብላለች። ኤኒዌስ ምትሞላ ነች። ይላጭ ይላጭ። እቺ ትንሽ ከሳ ነች። ሶ ምናልባት ይሄኛው ለብቻ ቢሸጦ ሰውየው 140 ሺህ ይሸጥ ይሆናል እቺኛዋን ስለሚጨምርባት መቶ አምስት ይሸጣለን። ስለዚህ እነዚህ በሮች አሪፍ ናቸው። ፕላስ ደግሞ ሌላ ያልነገርኳችሁ ምንድነው ሳር ስትገዙ እንዲህ አረንጓዴን አልጨረሰ ሳር ግዙ። እዚህ ይሄ ሳራውን አረንጓዴነቱን አልጨረሰም። እዚህ ጋር ውሃ አለ። ስለዚህ እንደፈለገ የሚፈልገው ያገኛል። በተለይ በተለይ ከመኖ ውጪ መኖ ተጨምሮ ማለት ነው። ከብቶች የሚወፍሩት በእረፍት ነው። የሚተኙት እዚህ ጋር ነው። ምግብ እዚህ ያለ ውሃ አለ። የውላጁ ምርጥ መጠለ ያለ እዚህ ከላይ ምርጥ መጠለ ያለ እዚህ ጋር መተኛ አለ። በዚህ በኩል አየር ይገባል፣ እንዲ ተመልሰው በዚህ በኩል አየር ይወጣል። ስለዚህ ቤት የምስሰሩ ለዛ ነው መስራት ያለባችሁ። የመኖት አናት ጀምር በፊት በሽታዎች ይታያሉ ወይ? የምን ላይ ተሞክሯል? ለምሳሌ ይውላችሁ ይሄኛው አይኑ ራሱ አለክሳት አያችሁ። ስለዚህ በብዙ ጉዳት እዚህ የደረሰው ስለሆኑ ከተኙ እረፍትን ካገኙ በኋላ ምን ያህል ሰውነታቸው እንደሚጨምር እናያለን። ስለዚህ በሌላ ቪዲዮ እንገናኛለን እስከዛ ግን ደህና ሁኑልኝ።